አንድ ነው ትላላችሁ። እናንተ ግን አላህ አንድ እንዳልሆንም ብዙ ማስረጃ አለው። እስኪ እስኪ ስንት ነው? አይሰማም ስድስት ሱረቱ አልፋቲሃ አያ ስድስት መጻፍ ካለ አውጣ፣ ስልክ አንድ ነው ነው እሺ ስድስት ስድስት ስድስት ብቻ አጻፍ። ሰረቱን ተሳስተሃል። እሺ የትኛው እጂ ሰረቱ? አያ አያ አንተ ነው። ማንስ ሰረቱ ፍታ ወና ስድስት ቁጥር ላይ እንደገና ተመለሰ። ዋናው መግቢያ ላይ እሺ፣ ይሄ ነው አዩ። ቁጥር ስድስት ላይ እሺ፣ የትኛው ነው? አይታይም፣ ይታያል። ምን ይላል ታዲያ? አላህ ስንት እንደሆነ ይናገራል። ሸካኒም አይታየም አይታየሽም አይዋ አንተን ብቻ እንገዛለን፣ አንተን ብቻ እርዳታን እንለምናለን ይላል? ማንንም ነው የሚለምነው? ቀጥተኛው መንገድ መራን ይላል። ስለዚህ ያላ ስንት ነው አለ? ሰረተ ኣያሰረ ኣልስብላይ አላህ አንድ ነው ይላል። ግን እዚህ ጋ ደግሞ ያሳያል። ሌላም ማስረጃ አለ ስንት እንደሆነ ያሳያል። ታዲያ ስንት ብለን እንውሰድ? አላህ ስንት ነው? አምስት ወነ አንድ ሚሊዮን ስንት እሺ አላህ ብቻውን እንዳልሆነ ነው የሚያሳየው። መጽሐፋችን አንድ እንዳልሆነ ያሳያል አሉሽ እንጂ ከሌላ ሌላ እንትን አለው። ይኸውልህ አላህ ሌላ አምላክ አለው፣ ምክንያቱም ይኸው እየለመነ ነው የሚያሳየው ማለት ነው። የት ጋ ነው አላህ እየለመነ ነው የሚለው አንተን ብቻ እንገዛለን አንተን ብቻ እርዳታ እንለምናለን ይላል። እና ማን ነው የሚለምነው ብጠይቅና ሻለም ምን መልሰልሽ? ወይስ አላህ ነው እንደዚህ? ቀጥተኛው መንገድ አላህ ስንት ነው ይላል እና ቁርአን አላህ ስንት ነው ይላል? እዚህ ቦታ ላይ አንድ ብቻ አይደለም አላህ ስንት ነው ይላል? እዚህ ላይ አንድ አላህ ሌላ አምላክ እንዳለው ነው የሚያሳየው። የቱ ጋ ነው አላህ ሌላ አምላክ እንዳለው ነው የሚያሳየው እዚህ ላይ ማለት ነው? ቀጥተኛው መንገድ ምራን የሚለው ማንን ነው? አላህ የሚያሳየው ሳይሆን አሳይና እንቺ፣ አላህ አምላክ አለው የሚለው የቱ ጋ ነው እንዴ? ቁርአኔ የማን ነው? አላህ ቃል ነው ይተላለፍ እንዴ ነው አከለ ነው አከለ ይልሽማ ታላ እንደው ነው እናስ ረዳት አልገባትም። ንባቡ ራሱ እንዴት እንደሚነበብ እየገባት አይመስለኝ። ቀጥተኛው መንገድ ምራን ካለ በኋላ ቁጥር ሰባት ላይ ይብልሽ ቁጥር ሰባት ላይ የእነዚያን በእነርሱ ላይ በጎ የዋልክላቸውን በነሱ ላይ ያልጠቸውንና ያልተሳሳቱትንም ሰዎች መንገድ ምራን በሉ ይላል። አይደለ በሉ እያለ ያለው አምላክ አላህ። ሰላት ላይ ስንሰግድ እንዲህ ብለን መጸለይ እንዳለብን አምላክ እየነገረን ነው እንጂ አምላክ እየጸለየ አይደለም። እሺ። የሚያሳየው ግን እንደዚህ አምላክ እንዳለው የሚያሳየው እሱን እሱ ሲሉ ሰምተሽ ነው። አሁን ምን አለ መሰለሽ ሌላ ቦታ ሰምተሽ ነው። ብርዝሽ ከመጣሽ ትቸገራለሽ፣ ልሽ ነው። አሁን እዚህ ጋር ጻሎት